እንዴት አድርገን ነው ዩቱብ ላይቭ ላይ ስንገባ ሁለት ሆነን መግባት የምንችለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የሐውለት ዩቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላሂ ረቢል አለሚን። ሰሞኑን እንግዲህ በጠየቃችሁ ጥያቄ መሰረት ዩቲዩብ ላይቭ ላይ ቱጌዘር ላይቭ አብረተን ወይም ሁለት ሁነን እንዴት አድርገን መግባት እንችላለን ብላችሁ ጠይቃችሁኛል። አንድ እያለን ኮሜንት ቢዘጋብን ይሄን የተዘጋብንን ኮሜንት እንዴት አድርገን የተዘጋብንን ኮሜንት ከላይቭ ሳንወጣ እንዴት አድርገን መክፈት እንችላለን ብላችሁ ጠይቃችሁኛል። ሁለተኛ፣ ሶስተኛ እንዴት አድርገን በፎቶግራፍ ሁነን ዩቱብ ላይቭ ላይ መግባት እንችላለን ብላችሁ ጠይቃችሁኛል። አራተኛ ደግሞ እንዴት አድርገን ነው ዩቱብ ላይቭ ላይ ገብተን በገስት ገብተን ገስቱን ሸር አድርገን ጓደኞቻችንን ጋብዘን በጋራ ሆነን ማውራት፣ መጫወት፣ ስፈታ ዘና ማለት የምንችለው ጠይቃችሁኛል ማለት ነው። በኮሜንት ቤተሰቦችዬ፣ እንግዲህ ይህንና የመሳሰሉትን ከዚህ ተያያዥነት ያላቸውን ብዙ ነገሮችን አሳያችኋለሁ ማለት ነው። እንዴት አድርገን ነው ወደ ላይቭ ከመግባታችን በፊት ታምብለን ታምብለን አሰርተን በታምብለን ወይም በባነር አድርገን ከባነሩ ጋር አያይዘን እንዴት አድርገን መግባት እንችላለን የሚለውንና ከዚህ ጋር ተዛማጅነት ተያያዥነት ያላቸውን ጥያቄዎች በኮሜንት ጠይቃችሁ ነበር። ውድ ቤተሰቦች እኔም እንግዲህ በጠይቃችሁ ጥያቄ መሰረት ቪዲዮ ሃሳባችሁን ሰብሰብ አድርጌ አንድ ቪዲዮ ልሰራላችሁ መጥቻለሁ ማለት ነው። ውድ የተከበራችሁ ቤተሰቦቼ እንግዲህ ወደ ቪዲዮው ከማለፌ በፊት ዩቱቤን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሃሳብ አስተያየታችሁን በኮሜንት እያስቀመጣችሁልኝ እኔም ደግሞ እናንተ የምትጠይቁኝን ጥያቄ የማቀውን የምችለውን በእኔ አቅም የሚሆነውን ነገር አግዛችኋለሁ፣ እረዳችኋለሁ ማለት ነው። ቤተሰቦችዬ የእኔ ውዶች፣ አጠናክሮኝ አበረታቱኝ፣ ሰብስክራይብ አድርጉኝ ዩቱቤን ላይክ አድርጉልኝ፣ ሸር አድርጉልኝ፣ ከጠገቤ የሆኑልኝ እንተባበር። የምትፈልጉትን ነገር በሙሉ ጠይቁኝ። እኔም ደግሞ የምችለውን አቅሜ የሚፈቅደውን እኔ የማጋትን ነገር ማለት ነው ምንም ሳልደብቅ ወደኋላ ሳልሰስት አቀርብላችኋለሁ። ቪዲዮ ሰራላችኋለሁ። በኮሜንት ጥያቄያችሁን አቅርቡ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አሁን ቀጥታ ወደ ዩቱብ አፕሊኬሽናችን እንገባለን ማለት ነው። ቤተሰብ በደንብ ተከታተሉ። ይሄ ጠቃሚ የሆነ እና አስፈላጊ የሆነ መረጃ ነው። ወደ ዩቱብ አፕሊኬሽናችን ከገባን በኋላ አካውንታችን ዋና አካውንታችን የራሳችን መሆኑን ማረጋገጥ አለብን የራሳችን መሆኑን ማረጋገጥ አለብን ስላችሁ ዋናው አካውንታችን መሆኑን ይሄ ዩ የሚለው ዋናው አካውንታችን መሆኑን ማረጋገጥ ቼክ ማድረግ ይጠበቅብናል ቼክ ካደረግን በኋላ የፕላስ ምልክቷን እነካለን ማለት ነው ያቲችን የፕላስ ምልክቷን ነክተን ወደ ቀጥታ ወደ ላይቭ እንሄዳለን ማለት ነው ቤተሰብ በደንብ ተከታተሉ እንደዚህ ወደ ላይቭ ከሄድን በኋላ ቀጥታ ምንድን ነው የምናደርገው? የስክሪፕቶ ምልክቷን አነካልን ችን የስክሪፕቶ ምልክቷን ነክተን ታይትላችንን እንጽፋለን ማለት ነው ቤተሰብ፣ ያው ሀውለት ዩቱብ ኢዝ ላይቭ የሚለውን ድሌት እናደርጋለን። እንደዚህ ድሌት ካደረግን በኋላ ታይትላችንን እንጽፋለን ማለት ነው። እኔ አሁን ላይቭ ለእናንተ ለማሳየት ስለሆነ ዝም ብዬ ዌልካም ብዬ እጽፋለሁ ማለት ነው ወልካም ብዬ እጽፋለሁ ማለት ነው። ፋሚሊ በደንብ ተከታተሉ። ይሄ ጠቃሚና አስፈላጊ የሆነ መረጃ ነው። ወልካም ፋሚሊ ወልካም ፋሚሊ ብዬ ጻፍኩኝ። ከዛ እንደዚህ ወልካም ፋሚሊ ካልኩ በኋላ ከላይ ያለችዋን ቅድም ከላይ በቀኝ በኩል ያለችዋን የእስክሪብቶ ምልክት እንነካለን። ቅድም ከታች በቀኝ በግራ በቀኝ በኩል ያለችውን ነበር የነካ ነው። አሁን ደግሞ ይችን ከላይ በግራ በኩል ያለችዋን እንነካለን ማለት ነው የቅድሟ በቀኝ በኩል ነው ከታች በኩል በቀኝ በኩል ነው የነካ ነው እስክሪብቶ ምልክቷን ያሁኗን ደግሞ እዚህ ጋር ነው ይች ለምንድነው ነው ታምብነል ወይም ባነር ፎቶግራፍ ለማድረግ ነው ይህን ታምብነል ወይም ባነር ፎቶግራፍ ወደዚህ ወደ ይህን ቪዲዮ ከመስራታችን በፊት በፒክስላብ ወይም በካፕከት ነው ፎቶግራፉን አቀናብረን አዘጋጅተን ጋለሪያችን ላይ አስቀምጠን ነው መግባት ያለብን ማለት ነው አሁን ቀጥታ የስክሪፕቱ ምልክቷን ስንነካት ስንነካት ቀጥታ ወዴት ይወስድናል? ወደ ጋለሪያችን ይወስድናል ማለት ነው። በደንብ ተከታተሉ ቤተሰብ። ይሄ በጣም ጠቃሚ የሆነ ነገር ነው። ሁላችሁም ከዚህ ትማሩበታላችሁ ማለት ነው። በጣም ይጠቅማችኋል። እንግዲህ የምታውቁትን ነገር ደግሞ ለሌሎች ሰዎች ሸር በማድረግ በማሳወቅ እንረዳዳ ማለት ነው። የምናውቀውን ነገር ዝም ብለን እውቀታችንን ይዘን እስከ መጨረሻው ከምንሄድ ይሄ ምን ጊዜም የምናገረው ነገር ነውና ቀጥታ ሸራ አድርጉ። የምታውቁትን ነገር ለሌሎች ሰዎች ሸራ አድርጉላቸው ቤተሰብ። አሁን ቀጥታ ምንድን ነው የምናደርገው? ወደ እንትን ወደ ጋለሪ ከሄደ በኋላ ምንድን ነው ያው ቴክቱ ታምብነል የሚለውን ከነካችሁት ከላይ የካሜራ ምልክቱን ምንድን ነው እራሳችሁን ነው ካሜራ የሚያነሳችሁ ማለት ነው። እራሳችሁን ፎቶግራፍ ያነሳችኋል። ነገር ግን እሱን መንካት የለባችሁም። ይህን ታችኛውን ነው መንካት ያለባችሁ ይህን አፕላውድ ታምብነል የሚለውን ነው መንካት ያለባችሁ። አፕላውድ ታምብነል የሚለውን ስትነኩት ቀጥታ ወደ ጋለሪያችሁ፣ ወደ ዋናው ጋለሪያችሁ ይዟችሁ ይገባል ማለት ነው። ቤተሰብ በደንብ ተከታተሉ። እሺ፣ ያው አሁን ወደ ዋና ጋለሪ ይዞኝ ገብቷል። ወደ ጋለሪ ይዞኝ ከገባ በኋላ ቀጥታ ምንድነው የማደርገው ያዘጋጀሁትን ባነር ወይም ታምብነል፣ መጀመሪያ ያዘጋጀሁትን ጽሁፍ እንደዚህ በትልቁ መጀመሪያ፣ ይሄው እንደዚህ በትልቁ ሆኖ ዝርግፍግፍ ብሎ ነው የሚመጣው። ይሄን ግን በዚህ በአራት ማዕዘኑ ልክ አድርገን እናስቀምጠዋለን። ቤተሰብ በደንብ ተከታተሉ። እንደዚህ ካደረግን በኋላ መጨረሻ ላይ ምንድን ነው የምናደርገው? ያው ሴቭ የምትለው አመንካት አለብን። ሴቭ ካላደረግነው ነው ሴቭ አያደርግልንም፣ አይስተካከልልንም፣ ይበላሽብናል ማለት ነው። እንደዚህ ሴቭ ካደረግን በኋላ ምንድን ነው የምናደርገው? መጀመሪያ ጎ ላይቭ ቱጌዘር የሚለውን እናበራለን። ያው ይሄን ጎ ላይቭ ቱጌዘር የሁለት ሰዎች ምልክት ያለበትን ማለት ነው። ጎ ላይቭ ቱጌዘር የሚለውን የሁለት ሰዎች ምልክት ያለበትን አበራን። ከዛ በኋላ ይሄን እንደዚህ ካበራን በኋላ ዲስክሪቢሽን እንጽፋለን። ዲስክሪቢሽን እንጽፋለን ፋሚሊ ዲስክሪቢሽናችን እኔ አሁን ዌልካም ብዬ ስለጻፍኩኝ ዌልካም ፋሚሊ ብዬ እጽፋለሁኝ። ዲስክሪቢሽን ማለት ምንድነው? ታይተላችን ጋር ተመሳሳይ የሆነ ሆኖ ከባነራችን ጋር ከታይትላችን ጋር ተመሳሳይ የሆነ ሆኖ ዲስክሪቢሽን ሃሽታግም ይቀመጥበታል ማለት ነው። እናንተ አሁን እኔ አሁን ሃሽታግ ዌልካም ብዬ እጽፋለሁኝ ታይትሉ ዌልካም ስለሆነ ማለት ነው። እናንተ ደግሞ የፈለጋችሁትን ሃሽታግ ማስቀመጥ ትችላላችሁ ማለት ነው። ቤተሰብ ሃሽታግ ዌልካም ብያለሁ። እናንተ የምትፈልጉትን የታይትላችሁንና የዲስክሪፕሽናችሁን ስም የታምብነላችሁን አይነት ማለት በምታቀርቡት ርዕስ ሃሽታጉንም ታስቀምጣላችሁ ማለት ነው። እኔ አሁን ሃሽታግ ዌልካም ብዬ ጽፌአለሁ ማለት ነው። በደንብ ተከታተሉ ቤተሰብ። ይሄ ጠቃሚ የሆነ መረጃ ነው። ዩቱቤን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ ከአጠገቤ የሆናችሁ እንድታግዙኝ እንድታበረታቱኝ እጠይቃለሁ። ከዚህ በኋላ ቀጣይ ምንድን ነው የምናደርገው ነገር፣ የህጻናት ቪዲዮ የህጻናት አለመሆኑን ቼክ እናደርጋለን። ያው ይህን ይችን የሰው ምልክቷና የህጻ ልጅና የትልቅ ሰው ምልክቷ አለ አይደለ? ይሄ ኦዲየንስ የሚለው ማለት ነው ኦዲየንስ ሪኳየርድ የሚለውን ኖ ኢትስ ኖት ሜድ ፎር ኪድስ ኖት ኢትስ ኖት ሞር ፎር ኪድስ የሚለውን ቸክ እናረጋለን፣ መብራቱን ማለት ነው። ያን ቸክ እናረጋለን። ጎላይቭ ጌዘሩን እንደዚህ አድርገን እናበራለን። ጎላይቭ ጌዘራችንን፣ ያው ጎላይቭ ጌዘሩን ሳበራው እዩት እስኪ። ጎላይቭ ጌዘሩን ያው አበራሁት። ጎላይቭ ጌዘር ሁለት ሆኖ ለመግባት ማለት ነው። ሁለት ሆኖ ለመግባት ጎላይቭ ጌዘራችን አሁን አጠፋሁት። በደንብ ተከታተሉ። አሁን ደግሞ ላብራው፣ አሁን ደግሞ ላብራው። ጎላይቭ ጌዘር ያው አበራሁት። በደንብ ተከታተሉ ቤተሰብ እንደዚህ ከበራን በኋላ ምንድን ነው የምናደርገው ኔክስት ነው የምንለው ኔክስት እንላለን ኔክስት ያው ኔክስት ብያለሁ ኔክስት ብያለሁ ከዚህ በኋላ ሰንድ ሊንክ ነው የሚለውን ነው የምትነኩት መጀመሪያ ከላይቭ ወደ ላይቭ ከመሄዳችሁ በፊት ሰንድ ሊንክን ትጫናላችሁ ማለት ነው። የሜሴጅ ምልክቱን ከላይ ኮፒ ሊንክ የሚለውን መላክት ኮፒ ሊንክ አድርጋችሁ ሸር ማድረግ ትችላላችሁ። ነገር ግን ሰንድ ሊንክ ቀጥታ ነው አሪፉ ማለት ነው። ለእኔ የሚመቸኝ ቀለል ያለው መንገድ እሱ ስለሆነ ሰንድ ሊንክ የሚለውን ስትጫኑት ይሄ ፌስቡክ፣ ዋትሳፕ፣ ቴሌግራም፣ ሁሉም ትዊተር፣ ሁሉም የፈለጋችሁት ሚዲያ እንዳለ ይመጣላችኋል ማለት ነው። ኮፒ ሊንክ ማድረግ ትችላለሁ፣ ሰንድ ሊንክ ማድረግ ትችላላችሁ ማለት ነው። ያው መቶልኛል። አሁን እኔ ወደ ፈለኩት ወደ ቴሌግራም፣ ወደ ፌስቡክ፣ ወደ ኢሞ ወደ ሁሉም። ከዛ በኋላ ሸር ካደረጋችሁ በኋላ ኔክስት ትላላችሁ። እንደዚህ ኔክስት የምትለዋን ትጫኗታላችሁ ማለት ነው። ኔክስት እያልኩ ነው። በደንብ ተከታተሉ ቤተሰብ። ያው ኔክስት አልኩኝ አሁን። ቀጥታ ወደ ላይቭ እየወሰደ ነው ማለት ነው። አሁን ገና አሁን ላይቭ ውስጥ አልገባሁም ገና። አሁን ምንድን ነው የምናደርገው? ቀጥታ ጎ ላይቭ ትጌዘሩን እንትን እንላለን ጎላ ጎላይቭ ቱጌዘሩን ሸር እናደረግላቸዋለን። ያው ጎላይቭ ቱጌዘሩ ሸር ስታደረጉ ይሄን የሰው ምልክቱ ነው። ይሄን ይችን የሰው ምልክቷን ትጫኗት። የሰው ምልክቱ ሆና ፕላስ ያለባትን ትጫኗት አላችሁ። እሷን ተጭናችሁ ቀጥታ ጎላይቭ ቱጌዘሩ ሸር ታደረጉላቸዋላችሁ ማለት ነው። በደንብ ተከታተሉ ፋሚሊ፣ አሁን ሸር ላረግ ነው። ፊልተሩንም ያው ቶርች ኦን የሚለውን ኦን ታደረጋላችሁ ማለት ነው። ቶርች ኦን የሚለውን ኦር አርጋችሁ ፊልተራችሁን ታደረጋላችሁ ማለት ነው። የኮኮብ ምልክቱን ከላይ በቀኝ በኩል ያው አሁን ሸር ሊመጣልኝ ነው። ሸር መጣልኝ። ወደ ፈለጋችሁት ማህበራዊ ሚዲያ ጓደኞቻችሁን ገስት ጋብዛችሁ ገስት እንትን ማለት ትችላላችሁ። ይችን የሰው ምልክቷን ነው የምትጫኑት። ከዛ ኖርማሉን ደግሞ ኖርማል ከታችሁ ነው እንዲከታተሏችሁ። ደግሞ ሸር ለማድረግ ከፈለጋችሁ ይህን የሸር ምልክቱን ነክታችሁ ያው ይመጣላችኋል። አሁንም ቴሌግራም፣ አሁንም ዋትሳፕ ይመጣላችኋል። ሸር ታደረጋላችሁ። ከዛ በኋላ ጎ ላይብ ትሉታላችሁ ማለት ነው። አሁንም ቀጥታ ምንድን ነው ጎ ላይብ ትሉታላችሁ። እንደዚህ አድርጋችሁ አሁን ቀጥታ ላይብ ላይ ብላይ ገብቻለሁ። ቀጥታ ስርጭት ውስጥ ገብቼ ነው እያ እንትን እያልኩላችሁ ያላችሁት። አሁን ምንድን ነው የማሳያችሁ ኮሜንት ሲዘጋባችሁ፣ ኮሜንት የተዘጋባችሁን ኮሜንት ለማስከፈት ይኸው እንደዚህ አድርጋችሁ ትከፍታላችሁ ማለት ነው። ኦል ቻትስ አቬሌብል የሚለውን ነው የምትጫኑት። ኦል ቻትስ አቬሌብል። አሁን ደግሞ ግሪን ስክሪን ግሪን ስክሪናችሁን ይኸው ባክግራውንዳችሁን ታሳምራላችሁ። እንግዲህ ፎቶግራፊ ላድርግን፣ አሁን ለምሳሌ ግሪን ስክሪኔን እንደዚህ አድርጌ የሰው ምልክቱን ነው ምናካው የሰው ምልክቱን ጫነ ስለው ልክ ግሪን ስክሪን ያመጣልኛል ማለት ነው። ያው የራሴን እንደዚህ አድርጌ አዘጋጀሁ ማለት ነው። ቤተሰብ እንደዚህ አድርጋችሁ በደንብ አድርጋችሁ ላይቫችሁን የተሳካና የአማረ ላይ ማድረግ ትችላላችሁ ማለት ነው። ቤተሰብ ባይ ባይ።